የወር አበባችንን የሚያዛቡ አራት ዋና ዋና ምክንያቶች። ሰላም ዶክተር ያብስራ ነኝ ከኢትዮ ውስጥ ደቡብ ስፔሻሊቲ ክሊኒክ። የወር አበባ መዛባት ከማውራታችን በፊት ትክክለኛ ወር አበባ የምንለው መቼ ነው? የመጀመሪያው በ21 እስከ 35 ባሉት ቀናት የሚመጣ ፣ ሁለተኛው በመጣበት ሰዓት ከ3 እስከ 9 ቀን ብቻ የሚቆይ ከሆነ መጠኑ ከ30 እስከ 80 ሚል ወይም አትሊስት በየአራት ሰዓቱ ሞዲስ የሚያስቀይርሽ ከሆነ፣ አራተኛው ደግሞ ህመም ኖሮት ግን ህመሙ ከመጠን በላይ ያለፈ ወይንም ከምታውቂው ህመም ያለፈ አለመሆኑን ማረጋገጥ ይኖርብሻል ማለት ነው። እነዚህ ኖርማል ወይም ትክክለኛው የወር አበባ ምንለው ነው። ስለዚህ አብኖርማል የምንለው ከነዚህ ውጭ ያሉት በአጠቃላይ ናቸው ማለት ነው። አራቱ ዋና ዋና መንስኤዎች ለዚህም አንደኛው የሆርሞን መዛባት፣ በተለይ የኤስትሮጅን እና ፕሮጀስትሮን ሆርሞን መዛባት። ሁለተኛው በማህፀን ላይ ለሚፈጠሩ እጢዎች፣ የተለያዩ እጢዎች አሉ የሚፈጠሩ፣ እነዚህ ሊያስከስቱብሽ ይችላሉ። ሶስተኛው በህክምና የተረጋገጠ የፒሲኦስ ወይም ፖሊስቲክ ኦቫሪያን ሲንድረም ታማሚ ከሆሽ፣ አራተኛው ደግሞ የምንወስዳቸው መድኃኒቶች ናቸው። በተለይም ደግሞ የእርግዝና መከላከያ መድኃኒቶች የወር አበባችን ሊያዛቡብን ይችላሉ ማለት ነው። ስለዚህ እነዚህ አይነት ምልክቶች የምታይ ከሆነ ወደ ተገቢው የጤና ተቋም በመሄድ መታከም ይኖርብሻል። እኛ ጋር በክሊኒካችን መተሽ መታከም ትችያለሽ። አድራሻችን ሰሚት ፔፕሲ በኩል ባለው አስፋልት ገባ ብሎ ሲሆን ከታችን በምናስቀምጠልሽ ስልክ ቁጥር በመደወል ቀጠሮ ማስያዝ ትችያለሽ፣ ጥያቄ መጠየቅ ትችያለሽ። እነዚህን የመሳሰሉ የጤና ምክሮች መስማት የምትፈልጉ ከሆነ ይህንን ቻነል ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ዶክተር አብስራኔ ከኢትዮ ውስጥ ደቡ ስፔሻልቲ ክሊኒክ ጠቅላላ ሐኪም አመሰግናለሁ።